ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ፣ ብፁዕ ጠቅላይ ሥራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ብፁዓን ሊቃነ ጳጳሳት ክቡራን የዚህ ጉባኤ ተሳታፊዎች በሙሉ በወልቃይት ጠገዴ ያለችው ያለቹ ቤተ ክርስቲያን ወጸሎቴኒ ገብአ ውስተ ህፅንየ ጸሎቴ የተሰማ በጎ ምላሽ ይዞ መጣ። ለአምስት ዓመታት ያህል ተይዞ የነበረው በጀት እንዲለቀቅ ተፈቀደ። በጦርነቱ ምክንያት ተደናግጠው ግራቀኝ የተበተኑ ህዝቦችም ግባ የሚል አዋጅ ተነገረ፣ እያለች ደስ ብሎኛል፣ ደስ ይበላችሁ ብላ አዋጅ ትናገራለች። አዎ፣ መከራውን ሲናገሩ መጥቶ ደስታውን አለመናገር ንፍገት ስለሚሆን ነው። ስለዚህ የወልቃይት ጠገዴ ሰቲት ሑመራ ሀገረ ስብከት በብፁዕ አቡነ ሉቃስ ከተመሰረተበት ዘጠና አምስት አመተ ምህረት ጀምሮ በአቡነ ሉቃስ የሚመራ ሀገረ ስብከት ነው። በምዕራብ ሰሜን ሱዳን በሰሜን ኤርትራ የሚያዋስኑት በተፈጥሮ ጸጋ የታደለ በሰው ሰራሽ ህግ የተበደለ ሆኖ 13 ወረዳዎችን 291 አብያተ ክርስቲያንን በውስጡ ያቀፈ ነው። በ10 አመቱ መሪ እቅድ መነሻነት አምስት የእቅድ ባለሙያ ኮሚቴ አቋቁሞ የረጅም የመካከለኛና የአጭር ጊዜ እቅድ በማዘጋጀት የመልካም አስተዳደር ስራ በላቀ ደረጃ እንዲፋጠን የበጀት አመቱ የትኩረት አቅጣጫዎችን በማስቀመጥ የ2017 ዓ ም አመታዊ እቅድን አዘጋጅቶ ወደ ስራ ገብቷል። የአብነት ትምህርት ቤቶችን በተመለከተ በአስራ አብያተ ክርስቲያናት ላይ የችግር ልየታ ጥናት ለማድረግ ታቅዶ ጥናቱ ተካሂዶ የጉባኤ ቤቶቹ ዋና ችግር መማሪያና ማደሪያ ቤት በመሆኑ አምስት የመማሪያ ጉባኤ ቤት ቆርቆሮ በቆርቆሮ ተገንብቶ ቅዱ 50% ማከናወን ተችሏል። በበጀት ዓመቱ በብፁዕ አቡነ ሉቃስ አሳሳቢነት ብፁዕ አቡነ ሰላማ የምዕራብ ጎንደር አገረ ስብከት ሊቀ ጳጳስ በጠገዴ ወረዳ ቁረ ሌሊቱን፣ በወልቃይት ወረዳ አቀበት ቁልቁለቱን በሑመራ ሐሩረ ፀሐዩን ተቋቁመው ስራ አስኪያጁን ጨምሮ ከአምስት አባላት ጋር ባደረጉት ሐዋርያዊ ጉዞ 1657 ደቀ መዛሙርት ማዕርገ ዲቁና፣ 312 ዲያቆናት ደግሞ ማዕርገ ቅድስና ተቀብለዋል። አምስት አብያተ ክርስቲያናትን ባርከው አክብረዋል። በዚህም ከሑመራ ጎንደር ካለው ወቅታዊ የመንገድና የጸጥታ ችግር በዚህ ዓመት የብዙ መምህራንና ወላጆች ችግር መፍታት ተችሏል። ህዝቡም በአቀባበሉ ፍጹም አባታዊ ፍቅሩን ገልጿል። መደበኛ ስራቸውን አጥፈው ለ11 ቀናት እየተዘዋወሩ ቃለ ቡራኬ ስለሰጡን አባታችን ይህ ጉባኤ እንዲያመሰግንልን በትትና ጠይቃለሁ። በ13ቱ ወረዳዎች ስር ለሚገኙ 36 አገልጋዮችን ለማሰልጠን ታቅዶ 12 ከማይበረ ካህናት፣ 12 ከአብነት መምህራን እና ሁለት የኩናማ ብሔር ተወላጆች ዲያቆናት 268970 ብር ወጪ በማድረግ 26 ሰዎችን ማሰልጠን ተችሏል። ስብከተ ወንጌልን በተመለከተ ስብከተ ወንጌልን ተደራሽ ለማድረግ ካሉን ሰባኪያነ ወንጌል በተጨማሪ ዘጠኝ አዳዲስ መምህራንን በቋሚነት ተመድበው ለአገልግሎት የተሰማሩ ሲሆን በ ሰማንያ ዘጠኝ አብያተ ክርስቲያናት ክብረ በዓላት የስብከት አገልግሎት ለመስጠት ታቅዶ በ አንድ መቶ ሀያ ስምንት አብያተ ክርስቲያን በዓለ ንግሥ መምህራንን በማሰማራት በእቅድ ላይ ከእቅድ በላይ ማሳካት ተችሏል። የአካባቢያችን ማህበረሰብ የተዋሕዶ እምነት አብዛኛው የተዋሕዶ እምነት ተከታይ ቢሆንም ያሉትን አጽንቶ በመያዝ ከኢአማንያን ወገን ሃምሳ አምስት ሰዎችን ለማጥመቅ ታቅዶ በተደረገው ልዩ ልዩ የስብከት አገልግሎት ሀያ አራት ወንዶች አስራ ሰባት ደግሞ ሴቶች በድምር አርባ አንድ ነፍሳት ተጠምቀው የስላሴ ልጅነትን አግኝተዋል። በተመረጡ ስምንት ቦታዎች ሰፋፊ ልዩ ጉባኤያት ለማድረግ ታቅዶ በስድስት ቦታዎች ላይ ብዙ ምእመናን በተገኙበት አውደ ምሕረት በተጋባዥ መምህራን ስብከተ ወንጌል ተሰጥቷል። በተከታታይ 11 ቀናት በቆየው የብፁዕ አቡነ ሰላማ ሐዋርያው ጉዞ በ14 አብያተ ክርስቲያናት በርካታ የስብከተ ወንጌል አገልግሎቶች ተሰጥተዋል። ውስጥ ለውስጥ የሚንቀሳቀሱ የተሐድሶ ትምህርት አራማጆችን ለመግታት ሁለት ቀን ታላላቅ የምክክር ጉባኤን በማዘጋጀት ማይበረ ካህናቱ ነቅተው ክትትል እንዲያደርጉ መመሪያ ተሰጥቷል። ገዳማትን በማጠናከር ዙሪያ የተከናወኑ ተግባራት፣ በሀገረ ስብከታችን ስር በሚገኙ ገዳማት መንፈሳዊ ትምህርት ቤት መነኮሳቱ ከመረዳት ወደ መርዳት በሚል መርህ በመስኖ ልማት ተሰማርተው የገዳሙ አካባቢ ውሃ ገብ በመሆኑ በቋሚ አትክልት ተሸፍኖ ገዳማዊ ሕይወታቸው እንዲሻሻል ጥረት እየተደረገ ይገኛል። ከዚህ በተጨማሪ ከድጋፍ ሰጭ አካላት የተገኘ እርዳታና ከመንበረ ፓትሪያርክ የተላከ የገዳማት ማጠናከሪያ ገንዘብ 148ሺህ ብር በወቅቱ ለገዳማቱ ተከፋፍሏል። ሰንበት ትምህርት ቤትን ማደራጀትና ማጠናከርን በተመለከተ በሰንበት ትምህርት ቤቶች አንድነት ስም የባንክ ሂሳብ በመክፈትና በየደብሩ በጀት እንዲመደብ በማድረግ 312 የአዲሱ ሥርዓተ ትምህርት ማስተማሪያ መጻሕፍት ለ16 ሰንበት ትምህርት ቤቶች ታድሏል። በግቢ ጉባኤና በሰንበት ትምህርት ቤት ላደጉና ለሰለጠኑ ሀያ ሁለት ተተኪ መምህራን የመማር ማስተማር ሂደት ስልጠናን በመስጠት ስምንት መደበኛ መምህራንን ጨምሮ በሁሉም አድባራት ሰላሳ መምህራንን በመመደብ በድምር ለአንድ ሺ ሶስት መቶ ሀምሳ ሰባት ተማሪዎች ስርአተ ትምህርቱን ማስጀመር ተችለዋል። መልካም አስተዳደርን በተመለከተ ተገቢውን በጀት ለተገቢው ስራ በመደብ ከአስራ ሶስቱ ወረዳ ቤተ ክህነት የተውጣጡ ሰላሳ ዘጠኝ አባላት የተሳትፎት የአንድ ቀን ስልጠና ተሰጥቷል። የአምስት አድባራት አስተዳዳሪዎችና ጸሐፊያን የሶስት ወረዳ የሶስት ወረዳ ቤተ ክህነት ሰራተኞች በድምር 25 አባላት የተሳተፉበት የሁለት ቀን ስልጠና ተሰጥቷል። የስልጠናው ይዘት በመልካም አስተዳደር፣ በእቅድና በሪፖርት አዘጋጃጀት፣ በግምገማና ክትትል ጽንሰ ሀሳብ ዙሪያ መሰረት ያደረገ ሆኖ በአጠቃላይ ለስድሳ አራት አባላት እና ስድስት ሰባኪያን ወንጌል የአቅም ግንባታ ስልጠና ተሰጥቷል። በአካባቢው ለግጭትና ለጠብ ዋና መንስኤ ሆነው የሚታዩ ከስርአተ ቤተ ክርስቲያን ውጭ የሆኑ ስርአት ሃይማኖት የሚመስሉ ጎጂ ልማዳዊ ባህልን ለመግታት በተለያዩ ስምንት ቦታዎች የምክክር መድረክ ተዘጋጅቶ በከማናንሼ አባዜነት ከአቅም በላይ በሆነ ተበድሮ ድግስ፣ በሰው እገታ፣ በግድያና በባህላዊ የሽምግልና እሴት ዙሪያ በስፋት ውይይት ተደርጓል። ልማትን በተመለከተ የተሰሩ ስራዎች በአስር አመቱ የመሪ እቅድ በተቀመጠው መሰረት አንድ ግዙፍ የካህናት ማሰልጠኛ ለማሰራት ታቅዶ ባለፈው አመት ከመንግስት ከተረከብነው ነው አምስት ነጥብ ሁለት ሰባት ሄክታር መሬት ላይ በማኅበረ ቅዱሳን ሙያዊ ትብብር ዲዛይኑ ተቀርጾ በብፁዕ አቡነ ሉቃስ አሳሳቢነት በቀን አስራ ዘጠኝ ዜሮ አምስት አስራ ሰባት ዓመተ ምሕረት በብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ ተባርኮ የመሰረት ድንጋይ ተጥሏል። በበጀት አመቱ ለግንባታ ስራው አራት ሚሊዮን ብር ከሀገረ ስብከቱ ቋት ወጪ በማድረግ አርባ ስምንት ኮሎኖች ተተክለው ስራው በሂደት ላይ ይገኛል። በካዛ እየሱ አንድነት ገዳም ለመስኖ ልማት አገልግሎት የሚውል አንድ የውሃ መሳቢያ ሞተርና የእህል ወፍጮ ለመግዛት ታቅዶ በብፁዕ አቡነ ሉቃስ አሳሳቢነት ብፁዕ አቡነ ኤልያስ በአውሮፓ የስዊድንና የአካባቢው አገረ ስብከት ሊቀ ጳጳስ ባበረከቱት አንድ ሚሊዮን ሶስት መቶ ሺህ ብር አንዱሪያ የእህል ወፍጮ ተገዝቶ አገልግሎት እንዲሰጥ ተደርጓል። ለእኒህ አባትም በእድሜና በጤና ይጠብቅልን ብላቸው ክብር ስጡልን። በዳንሻ ደብረ ሳይል ቅዱስ ሚካኤል ቤተክርስቲያን ተጀምሮ የነበረው አርባ አራት ክፍል የገባ ማዕከል ህንጻ በአስራ ሁለት ሚሊዮን ብር ወጪ ተጠናቆ ግንቦት አስራ ሁለት ቀን ተመርቋል። በሁለት ሺ አስራ ስድስት አመተ ምህረት በጀት አመት አስራ አንድ ሚሊዮን ዘጠኝ መቶ ሀምሳ ሰባት ሺ ስድስት መቶ ስልሳ ዘጠኝ ብር ከአርባ አምስት ብር የተሰበስበ ሲሆን የጠቅላይ ቤተ ክህነት ሰላሳ አምስት ድርሻ ብር አራት ሚሊዮን አንድ መቶ ሰባ አምስት ሺ ብር አንድ መቶ ሰማኒያ ከአርባ አምስት ነበር በዘንድሮ ዓመት የተሻለ የፐርሰንት አሰባሰብ ዘዴ በመጠቀም ከጠቅላላ ዓመታዊ ገቢ ብር ሰባ ስምንት ሚሊየን አርባ አራት መቶ ሰባ ሰባት ሺ ሶስት መቶ ዘጠና ብር የሀገረ ስብከት ድርሻ አስራ አምስት ሚሊየን ዘጠኝ መቶ ስልሳ አምስት ሺ አራት መቶ ሰባ አምስት ብር ከዘጠና ሁለት ሳንቲም ከሀገረ ስብከቱ አዎ ለጠቅላይ ቤተ ክህነት ባለፈው አመት ለጠቅላይ ቤተ ክህነት ከተላከ ገንዘብ የ1 ሚሊዮን 715732 ከ37 ሳንቲም ብልጫ በማሳየት 5 ሚሊዮን 9916 ከ67 ሳንቲም በጠቅላይ ቤተ ክህነት የአባይ ባንክ ሂሳብ ገቢ ተደርጓል። ይህን 5 ሚሊዮን አምስት ሺህ ገቢ ያደረግንበትን የባንክ ስሊፕ በብፁዕ አቡነ ሉቃስ ፈቃድ ብፁዕ አቡነ ዮሐንስ የማይከላይ ጎንደር ሊቀ ጳጳስ ለብፁዕ ወቅዱስ አባታችን እንዲሰጡልኝ በትሕትና ጠይቃለሁ።